ዛሬ ደግሞ ፍሬም ባበደ ቪዲዮ መጥቷል። ጽንስ በምን እንደሚቋረጥ አስተማሪ ቪዲዮ

ግን ይመቻችሁ፣ አይለያችሁ እሺ። ይችላችሁ መጣሁት ይሄን ስሰማ ደንግጬ ያለው በጣም ይሄ ነገር በመፈጠሩ በጣም አዘንኩ እንደ ትክክለኛ ሰው ጥቃት ደርሶብኛል እና ፍትህ ፈልጌ ነው ዛሬ ወደ እናንተ የመጣሁት ፍትህ ለኤፍሬም ፍትህ ለኤፍሬም ፍትህ ፈልጌ ነው የመጣሁት እና እናንተም እንዳለ ኮሜንት ላይ ፍትህ ለኤፍሬም ፍትህ ለኤፍሬም እያላችሁ አድርጎልኝ ግን አልቻልኩም። ማለት ሰው ግዴታ ያስፈልገኛል እና ተበድያለሁ። በጣም የተወደድኩ በጣም ነው እና በዛ ቪዲዮ